እንግዲህ ትምህርታችን ከአሁን በኋላ እየቀለለ እየቀለለ ነው የሚመጣው። ወደ ኋላ ያለውን እየተፈተነና ደርሱን እየተከታተን እስካለ ድረስ አሁን ያለው ትምህርት በጣም ቀላል ነው የሚሆነው ማለት ነው። ቀጣይ የሚመጣው ይቀላል፣ መሰረቱን ስለያዝ ነው ማለት ነው። ዛሬ እንግዲህ የምንማረው ሙተማሲልን አይተናል። ሙተማሲል ማለት ምን ማለት እንዲሆነ፣ ሙተጃኒሰ ምን ማለት እንዲሆነ ተፈተነንም፣ እንደገና ደግሞ በተግባር በራሳችሁ ከቁራ ማስረጃ በማንጣት ሀሳቡ ገብቷችሁ ተረድቷችሁ ወዲያ የሚቀጥለው ድርሳችን ዛሬ ወደ ሙተቃሪብ እንሄድ ያለን ማለት ነው። እንግዲህ ሙተማሲል ማለት በመውጫውም በመውጫቸውም በባህሪያቸውም በሲፋቸውም በመፍረጃቸውም አንድ ናቸው ብለን አይተናል። ሙተጃኒት እንደገና ደግሞ በመውጫ እንዲሆነው በባህሪ የተለያዩ ሁሩፎችን አይተናል። ዛሬ ደግሞ በአላህ ፍቃድ ሙተቃሪብ የሚባለውን እናያለን ማለት ነው። ሙተቃሪብ ማለት ምንድን ነው? ሙተቃሪብ ማለት ተቀራራቢ፣ ተቀራራቢ ፊደሎች ማለት ነው ተቀራራቢ ፊደሎች ወይም ሁሩፎች ማለት ነው። ሙተቃሪም ማለት ተቀራራቢ ሁሩፎች ወይም ምንድ ነው? የሚቀራረቡ ሁሩፎች እነዚህን ሁሩፎች በስንት እንከፍላቸዋለን? በደንብ አዳምጡ። እነዚህን ተቀራራቢ ሁሩፎች በስንት እንከፍላቸዋለን? በሶስት። አንደኛ በመውጫም በባህሪም የተቀራረቡ። በመውጫም ይቀራረባሉ በባህሪም ደግሞ ይቀራረባሉ። በባህሪ እስከ ስንት ድረስ ነው? ከሁለት በታች፣ ከሁለት ሁለት በቃ ተዛ በታች ከሆኑ። ለምሳሌ ከሁለት በላይ የሚራራቁ ተሆኑ ሌላ ህግ ነው። ስለዚህ ሁለት ሁለት ብቻ የሚያራርቃቸው ተሆነ ተቀራራቢ ናቸው ማለት ነው። ተዛሳ በመክረጅ የተቀራረቡ አንደኛው፣ በሶስት እንከፍላቸዋለን። በመክረጅም ይቀራረባሉ፣ በባህሪም ይቀራረባሉ? በመክረጅም ይቀራረባሉ በባህሪም ይቀራረባሉ። የተማረው ነው፣ ማነጻጸር ነው። ሁለተኛው በመውጫ ብቻ የተቀራረቡ መውጫ ላይ ብቻ የተቀራረቡ መውጫ ላይ ብቻ የተቀራረቡ መውጫቸውን አይተናል። ቀላል ነው፣ ምንም የሚከብድ ነገር የለውም። መውጫ ቦታ ላይ የሚቀራረቡልን ሁሩፎች ማቀራረብ ነው። ሶስተኛው በባህሪ የሚቀራረቡ በባህሪ ብቻ የሚቀራረቡ በባህሪ ብቻ የሚቀራረቡት እስከ ልዩነታቸው ሁለት መሆን አለበት። ወይም አንድ ሁለት ወይም አንድ ከሁለት በላይ ተሆነ ወዲየ ሙተበዒድ ነው የሚሄደው ማለት ነው። ይራ ሙተበዒድ ነው የሚለው ቀጣይ ያለው ደርስ ላይ ነው። ስለዚህ በአንድ ወይም በሁለት ተተለያዩ ሙተቃሪም ናቸው ማለት ነው። እሺ ለምሳሌ በመውጫም በባህሪም በመውጫም በባህሪም የተቀራረቡ ፍሩፎች እነማን ናቸው? ምንል እነማን ናቸው? ምንል ለምሳሌ ሐርፍ ኑንና ኑን እና ላም ሐርፍ ኑን እና ላም ሐርፍ ኑን እና ላም። አሁን ኑን ስንል ላም ስንል ምንድን ነው? ለምሳሌ ሚላዱን ሚላዱንክ ብትሉ ሚላዱንሁ ወይም ሚላዱንክ ብትሉ ላምና ኑን ሙተቃሪብ ናቸው ማለት ነው። ላምና ኑን ሙተቃሪም ናቸው። በምን በመውጫም ከዛ ሰ በባህሪም። ባህሪያቸውን እዚ ላይ መዘርዘር አያስፈልግመችም። ለምን ባህሪያቸው ሙሉ ስላወቃችሁት ማለት ስለተፈትናችሁት፣ ባህሪውም መቁጠር ያስፈልገው። ሁለተኛ በመውጫ ብቻ የተቀራረቡ በመውጫ ብቻ የተቀራረቡ ለምሳሌ ቆፍና ሲን፣ ቆፍና ሲን ወይም ሲንና ኑን። እነዚህ በመውጫ ምንድን ናቸው የተቀራረቡ ናቸው ማለት ነው። የተቀራረቡ ናቸው። ሶስተኛው ማንና ማን ናቸው? ሶስተኛው እንደገና ደግሞ በባህሪ ብቻ የተቀራረቡ፣ በባህሪ ብቻ ያኔ በመኸረጅ አይቀራረቡም። ለምሳሌ ቋፍና ዳል፣ ቋፍና ዳል፣ ቋፍና ዳል። እነዚህ ሁሉ ወጭ ማለት ነው። እነዚህ እንግዲህ ከአንድ ክፍል ነው። ከአንድ ክፍል ከአንድ ክፍል ማለት ከአንድ መውጫ ቦታ ከአንድ ክፍል ማለት እንግዲህ ስንት ክፍል አላቸው ብለን አላደርሱራቢያ ላይ ሶስት ክፍል አላቸው አንደኛ ኸልቅ ሁለተኛ ሊሳን ሶስተኛ ሸፈታም ብለን ማለት ነው ስለዚ አሁን የጠቀስኳቸው ከምንድነው ነው ከአንድ ክፍል ብቻ ማለት ነው እሺ ለምሳሌ በጣም ቀላል ነው ታዛ እንደገና ደግሞ ተሁለቱም ክፍል ማቀራረብ ትችላላችሁ ለምሳሌ ከኸልቅ ሊሳን ከሊሳን ሸፈዊ ከኸልቅ ሸፈዊ ማቀራረብ ትችላላችሁ በመኽረጅም በመውጫም ማለት ነው። ለምሳሌ ባን ከማን ጋራ ማነው? ፋን ከማን ጋራ ብታቀራርቡ ተሳሰብ ወስያችሁ ከጅም ጋራ። እንደገና ደሞ ማንን ከልሳን እንደገና ለምሳሌ ሀርፍ ፋን ከማን ጋራ ታቀራርቡ ቻላችሁ? ከወይን ወይም ከኸ ጋራ ማቀራረብ ትችላላችሁ። በመውጫም በባህሪም እንደቀረቡላችሁ ማለት ነው። ወላኪን አሁን ወደ ትምህርታችን እንገባለን። ይሄ ነው አንዴ ይደግምላችኋለሁኝ። ሙተቃሪብ የሚባለው በሶስት ይከፈላል። ተቀራሪ ሁሩፎች አንደኛ በመውጫም በባህሪም መቀራረብ አለባቸው፣ በመውጫም በባህሪም። ሁለተኛ በመውጫ ብቻ መቀራረብ አለባቸው፣ በሲፋ የተራራቁ ነው ማለት ነው። ሶስተኛው በባህሪ በባህሪ ብቻ መቀራረብ አለባቸው ማለት ነው። ለምሳሌ እዚጋ አሁን ተሰጠዋችሁ ምሳሌ ሙተማሲላይን ከቢር ያለ ነው። ሙተማሲላይን ከቢር ሙተማሲላይን ከቢር ለምሳሌ ወረዛቋኩም ወረዛቋኩም ወረዛቋኩም ስንል ወረዛቋኩም ስንል ማንና ማን? ቋፍና ካፍ ምንድናቸው? ሙተቋሪባይን ከቢር ይሆናሉ ማለት ነው። ግልጽ ነው። ሙተቋሪባይን ከቢር ይሆናሉ ማለት ነው። ሁለተኛ እዚጋ እንደገና ደግሞ ኢና አዕጦይናከ ልከውሰሩ ስንል ማንና ማን ሀምዛና አይን ምንድን ናቸው? ሙተቃሪበይን ሙጥለቅ ይሆናሉ ማለት ነው። ሙተቃሪበይን ሙጥለቅ ይሆናሉ ማለት ነው። በጣም ቀላል ነው። ሁለተኛ ማንና ማን? ለምሳሌ ያና ሺን፣ ያና ሺን። ለምሳሌ ያና ሺን ወላሁ የሽሀዱ ኢነል ሙናፊቂነ ለካዚቡን ብንል ወላሁ የሽሀዱ ስንል ያና ሽን ያና ሽን ምንዲ ናቸው? ሙተቃሪበይን ሙጥለቅ ናቸው ማለት ነው። እዚህ ጋ በባህሪ በምንዲ ነው የሚለው ይህንን መዘርዘር አያስፈልግም። እስቲ ራሳችሁን ቼክ አርጉ እዚህ ጋር ለምሳሌ ያናሽን በምንድ ነው የተቀራረቡት በመውጫ ነው ወላ በሲፋ ሲፋን ከሆነ እንቆጥራለን ከሁለት በላይ የተተራራቁ ሙተባይር ናቸው በሁለት ተተራራቁ ችግር የለው ለምሳሌ ያና ሽን ሀርፍያ ስንት ባህር ያላት እዚጋ ስንቆጥር ሀርፍያ ጀህር ጀህር ረኸዋ እስቲፋል እንፊታህ እስቲፋል እንፊታህ እስቲፋል እንፊታህ ይስማት ሚለውን ታውት ርፍያ ምንምናለት ጀህር ረኸዋ ስቲፋል እንፊታ ርፍ ሽንዲሞ ሽን ሃምስናት ከዛሳ ሃምስ ረኸዋ ስቲፋል እንፊታህ ታፊሽ። ስንት በስንት ባህሪ ተለያዩ? በሁለት ባህሪ ብቻለ ሙ ተቋሪበይን ሙጥለቂ ሆኑልና አለ በጣም ቀላል ነው። ለም ተኋላ ዋናውን ትምህርት ተምረኑ አልለ። እሺ ከዛ በመቀጠል ለማቀራረብ በጣም ቀላል ነገር ነው። እኔ ብቻ እዚ ላይ ይከብዳል ብዬ አላስብም። ለምን እዛ ላይ በደንብ አርገን ስለተማር ነው ማን ላይ ሲፋ ላይ እና መክረጅ ላይ በደንብ አርገን ተምረሯል ጊዜ ማቃጠል እንዳይሆን እንጂ ማለት ነው። ሲፋቸውን ቆጥረናል። መክረጃቸውን መውጫቸውን ቆጥረናል። ከዛ በመቀጠል እንግዲህ አንድ ጊዜ ደግም ላችኋለኝ እንድትይዙት ሙተቃሪበይን ሙተቃሪብ ተቀራራቢ ሁሩፎች በሶስት መንገድ ይቀራረባሉ። አንደኛ በመውጫም በመውጫም በባህሪም፣ ሁለተኛ በባህሪ ብቻ፣ ሶስተኛ በመውጫ ብቻ ማለት ነው። ከዛ እንግሊዝ ለምሳሌ ብያችኋለ የሊሳኑ ሁሩፎች እዛው እርሰ በርሳቸው በባህሪም በመውጫም ማቀራረብ ትችላላችሁ። እንደገና ደግሞ የሊሳን ሁሩፎች ከልቅ ሁሩፎች ጋር በመውጫ ማቀራረብ ትችላላችሁ። በሲፋ በባህሪያቸው ማቀራረብ ትችላላችሁ። በዚህ መሰረት ሙተማሲላይን ሞጥለቅ ከቢር ሰጊር ብለን ማለት እንችላለን ማለት ነው። ለምሳሌ አለም ነህ ልኩም ስንል ነህ ስንል ዝጋም እንዲላ ለ ሙተቃሪበይን ምናለ ሰጊር አለ ማለት ነው። ግልጽ ነው። በጣም ቀላል ይመስለኛል። እንግሽ ተኋላ ስለተማራው እኔ ይከብዳል ብዬ የማስበው ነገር የለም ማለት ነው። በጣም ቀላል ትምህርት ነው። እሺ ከዛ በመቀጠል። ምን እናደረጋለን ከኑን ሳኪን ቀጥለው ከኑን ሳኪን ወይም ከተኑን ቀጥለው አምስቱ የኤድጋን ፊደሎች ሲመጡ ምን እናደርጋለን? ሙተቋሪበይን ናቸው ማለት ነው። ሙተቋሪበይን ናቸው ማለት ነው። ሙተቋሪበይን ሰር ይሆናሉ ማለት ነው። እንዲሁም እንደገና ደግሞ ከኑን ሳኪን ቀጥለው ሀርፍ ላም እና ሯ ሲመጡ እንደዚሁ ምንድን ናቸው ያው ናቸው። ሙተቃሪበይን ሰገር ይሆናሉ። ሙተቃሪበይን ከቢር ይሆናሉ። በዚህ መሰረት ትይዛለች ሙታሪክ ተሆኑ ማለት ነው። አለኩላል ሙተቃሪብ ናቸው ማለት ነው። እንዲሁም የላም ሸምስ ያ ሁሩፎች ማለት ነው። የላም ሸምስ ያ ሁሩፎች 14 የሸምስ ያ ሁሩፎች ሲመጡ ከላም አልቀጥለው ምንዲናቸው ሙተቃሪብ ናቸው ያኔ በመክረጅም በሲፋ ማለት ነው። በመክረጅም በሲፋ እየቆጠራችሁ ተቃራራቢ ናቸው ማለት ነው። ግልጽ ነው። እሳ ምን ምን አልኳችሁ? ከላም አልቀጥለው የሸምስያ ሁሩፎች 14ቱ ሲመጡ ምንድ ናቸው? 14ቱ ሳይሆን 13ቱ። ለምን ላምና ላም ሙተማሲ ላይ ነው የሚሆኑት ማለት ነው። አፏን 13ቱ ለምሳሌ ሊላሂ ስንል ሙተማሲ ላይ ነው። ለምሳሌ ቢስሚላሂ ስንል ሙተማሲ ላይ ነው። ቢስሚላህ ራህማን ራሒም ስንል እዛ ጋ ቢስሚላሁ በስተቀር አላህ ከሚለው በስተቀር እዛ ጋ ላምናሯም ናቸው። ኢድጋም ላመሸምስ እያ ብለን ነበር ሳ ሙተቃሪበይን ሰር ማለት እንችላለን። አሁን ደግሞ እድጋም ሙተቃሪበይን ሰር ላምናሯ በምንድን በመክረጅም ከዛሳ ሰ በሲፋም ይቀራረባሉ ማለት የሚለያቸው ምንዲ ነው? ተክሪር ታክሪር ነው የሚለያቸው፣ ታክሪር ነው። ለምሳሌ የሀርፍ ላምን ባህሪ ብንቆጥር እና የሐርፍ ሯን ብንቆጥር ሐርፍ ላም ጀህርናት፣ ሐርፍ ራ ጀህርናት፣ ሐርፍ ራ በንያናት፣ ሐርፍ ላም በንያናት፣ ሐርፍ ላም ምንድናት እስቲፋልናት፣ ሐርፍ ራም እስቲፋልናት፣ ሐርፍ ራም እንፊታህናት፣ ሐርፍ ላም እንፊታህናት። እሺ ሁለቱም ምንድናቸው? እንሂራፍ ናቸው ማለት ነው። ስለዚህ በንያም ላይም ጀህምሩን ላይም ሁሉም ላይ አንድ ናቸው። ምንለያቸው ለያቸው ተክሪር፣ ተክሪር ራ ተክሪር የሚባል ባህሪ አላት። ስለዚህ ሙተቃሪ በይን ናቸው። በምን በመውጫም በባህሪም ማለት ነው። በጣም ግልጽ የሆነ ትምህርት ነው። ከኋላ ይዘነዋል። አበጥረን ከኋላ ስለያዝ ነው በቻል ነው። አቅም ቀላል ነገር ነው ማለት ነው። እሺ እንደገና ደግሞ ከኑን ሳኪን ቀጥለው ወይም ከተኑን ቀጥለው የኢድጋም ሁሩፎች ሲመጡ ምንድን ናቸው? ኢድጋም ከዛ ሙተቃሪበይን ሰር ይሆናሉ ማለው ኢድጋም ሙተቃሪበይን ሰር ይሆናሉ። እሺ፣ በዚህ መሰረት ትይዙታላችሁ ማለት ነው። በተረፈ ደግሞ ያልገባችሁ ነገር ታለ፣ ያው ቴሌግራም ላይ ይዘን የያዛችሁት ምሳሌ በዚህ መሰረት ይዛችሁ ትመጣላችሁ ማለት ነው ግን ሁለት ወገን ማቀራረቡ ለምሳሌ እንዴት ነው ያልከ፣ ለምሳሌ ከልቅ ሁሩፎችና ከሸፈው እያሁን ብናገጣጠም እንዴት ነው ያደርገው ብትኝ ብላችሁ ጥያቄ እንዳይፈጥርባችሁ፣ ለምሳሌ ሀርፍ ሚምና ሀርፍ ሚምና ሀርፍ ሚም ሀርፍ ፋን ከማን ጋራ ታቀራርቧታላችሁ? ሀርፍ ሚምን ከማን ጋራ ታቀራርቧታላችሁ? ወይም ዋው ወይም ባም ወይም ሚምን ከፋ ጋራ ለምን? ሙተጃኒስ አይደሉም ሙተማሲል ናቸው ወደ ላይ ወላኪን ግን ምን ሆኑ እዚ ጋ ማ ነው ሙተጃኒ ሳይ ናቸው በመውጫ አንዲ ናቸው በባህሪ ላይ እያሉ እዚ ጋ ሳ ደግሞ ካፋ ጋራ ሳ ሙተቃሪብ ናቸው ማለት ነው ሙተቃሪብ ናቸው በምን በመውጫ ማለት ነው ተማም ሁለተኛ የልቁ ሁሩፎች ለምሳሌ አይንና ሀን አይንና ወሰጥ ልልቅንና አዲነል ልልቅን ማቀራረብ ትችላላችሁ ማለት በጣም ቀላል ነገር ነው ይህን ይዛችሁ ቴሌግራም ይህንን ይሄ የኔ ምሳሌ ነው። ምሳሌ እዚጋ ቁርአን የሰጣችሁ ምሳሌ የኔ ምሳሌ ነው። የራሳችሁን ምሳሌ ልክ እንደ ሙተማሲ ላይን እንደ ሙተጃኒ ሳይን ይዛችሁ ትመጣላችሁ ማለት ነው። ከዚህ የተረፈውን ደግሞ የተወሰነ መክፈቻ ታደረገላችሁ። ሌላው ሙሉውን ረዘም ባለ ሀሳብ የሚያብራሩ ኡስታዞች አሉ። እነሱ ጋራ ታገኙታላችሁ ማለት ነው። በሰፊ 20 ደቂቃ 30 ደቂቃ ሀሳቡም እየገባችሁ ለምን ፍንጭ ዝጋ ስላገኛችሁ ሌላ ቦታ በረጅሙ ሲብራራ ምንድነው ሀሳባችሁን እያሰፋችሁ ትሄዳላችሁ ማለት ነው። ለዛሬው ግን አጭር ሾርት ኖት እና አጭር ትምህርት ይቺ ትበቃናለች ማለት ነው። አላህ ተጠቃሚ አርግን። እንደገና ደግሞ በዚቹ በእውቀቴ ደግሞ እንደው በጣቀማ ተጠቅማ ለብየ ነው የማስበው። ስህተትም ቢኖራትም ከስህተትም ከሆነ ሸይጣን ከሸይጣኑ ስህተት አላትም አላህ ከይብሊ ከይስሙልኝ አላህ ይጠብቀኝ ማለት ነው ይጠብቅልኝ፣ መሰራትቸውን ስራዎች ማለት ነው። ለዝቹ ለዝቹ ለመሰራት ማለት ነው። ወላሂ በጣም ነው የሚያስፈራው፣ ሐቂቃ እዚጋ መስራቱ። ለምን እዚጋ ተኔ ከምናገረው ንግግር ላይ ብዙ ስህተት ይገኛል። ስንት ችሎታ ያላቸው ኡስታዞች አሉ ተጁዱን እንደፈለጉ ይቆጣ፣ በደንብ አርገው የተማሩ ማለት ነው። እዚጋ ስህተት ሲኖር ለሚዲያ የሚበቃ ሰው አይደለም፣ እጋ ዝም ብሎ ነው የሚያብራረው የሚለው ሂደት ሊካሄድ ይችላል። ያንን ግን ታሳቢን በማድረግ አነሳደገ በቻልኳት አቅም በደንብ አርጌ አብራራው መስሎኛል። ስህተት ካለ ሌላ ኡስታዞች ታገኙታላችሁ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረከቱሁ።